እስከዚህ ድረስ ለዩቲ ናስር እንዲሁም ደግሞ የእሷን መሰል ሀሳብ ለሚያቀነቅኑ እህትና ወንድሞች ድረስ በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደባት ማለት እፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖትሽ መኖር እንችላለን፣ አይጠበኝም ቤቴ የሚል አይነት ነገር አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ኡዱ እያደረገ እያለ ኡዱ ማድረጉን ትቶ ከእሷ ጋር በፍቅር ሲቀንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት፣ የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ስብሓነ ወተዓላ ይጨምርልሽ። በሌሎችም ኸይር ስራዎች ላይ ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበለሽ። ነገር ግን እህቲ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኼራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋር እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድምም በዚህ ጉዳይ ላይ ያማክረኝ አወራኝ። ወንድም ሁሉ አለው ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ከአሁን ቀደም በሰፊው ፕሮሞስ ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች፣ ቃለ መጠይቆች ላይ ከአሁን ቀደም በስፋት አይቻለሁ። ይህ አይነት አስተሳሰብ እስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱ መስርቶ ነው መኖር ያለበት። እንደውም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያን ሆም ትክክለኛ የክርስትና ህይወት ነው መመስረት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች፣ ብዙ አይቦች ያለብን ሰዎች ነን። ማናችንን መጨረሻ ማንም አያውቅም። ነገር ግን እህት የሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሀቂቃ ለአንቺም ሆነ ሌሎች የማይጠቅምም። ይህ ፐርሰናሊ መልእክት አይደለም። የዚህ አይነት አስተሳሰብ ከአሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እዴ ሀያት ሆይ ሌሎቻችሁም፣ ሌሎችም እንደዚሁ ሙስሊሙ ናችሁ፣ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩ ወንድሞች አሏችሁ፣ ወላሂ አይጠቅምም። ነገ ሁላችንም ያች ቀን ትመጣለች፣ ሼክ መሀመዱ ላይ እንዳሉት ሁሉም ይጓዛታል። ያችን የርቁ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነውና፣ እህት ወንድሞቼ፣ የወጣትነት ጊዜ ያልፋል። ሁሉም ነገር አላፊ ጠፊ ነው። አላህ ፊት መጠየቅ አለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል። ራሳችንን አንበክል። አላህ ስብሓነሁ ወተዓላን እንፍራ። አላህ መሃሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለ ህይወት ምን አገባቸው እያለን በልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ካሁን ቀደም እንደዚሁ ረመዳን ላይ የዑምራ ፓኪስቱ አስተዋውቁ ያዩኋቸው ቲክቶከር እህት ወንድሞች መልሳችሁ፣ እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮን ስሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ፣ አላህን እንፍራ። እውነተኛው መካሪ ሞት፣ ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱኒያ በሀያት እያለን እንመከር፣ የሚለውን መልእክት ለማስተላለፍ ነው። አፉ በሉኝ። ወሰላሙ አሌይኩም ወረህመቱላህ ወበረካቱህ